በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የማክሰኞ ውዳሴ አምላክ ስለ ሥጋ ወደሙ ወይም ቅዱስ ቁርባን። አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ በዚህ በቅዱስ ቁርባን በሥጋ በደም መለኮት እንዳለ አውቃለሁ። ይህንንም ስላወቅሁ ከክብር ሁሉ የከበረ ሥጋህን ከሰማያዊ ክብሩ ሁሉ ጋር አከብራለሁ። በዚህ በሚታየው ህብስት መልክ እንድቀበል አምናለሁ ከክብር ሁሉ የከበረ ደምህን ከሰማያዊ ክብር ሁሉ ጋር አከብራለሁ በዚህ በሚታየው ወይን መልክ እንድቀበል አምናለሁ ስግደት የሚገባው ግሩም መለኮትን እንድቀበል በፍጹም ልብ አምናለሁ እንዲህም ከሆነ አንድ ቀን ፈጣሬን፣ ጠባቄን ፈራጄን መድኃኒቴን እቀበላለሁ ዳግመኛም ይሄንን ቅዱስ ቁርባን በህብስትና በወይን አካል እንደማገኘው አምናለሁ። ህብስትና ወይን መሆን እንደሌለበትም አምናለሁ። የዓለም ሁሉ ፈጣሪ በመንግሥተ ሰማያት ኪሩቤል፣ ሱራፌል የሚሰግዱልህ አንተ ነህ። ንጉሰ ነገስት አንተ ተሰውረህበት እንዳለ ሀውቄ አምኜ እቀበለዋለሁ። አምላኬ ሆይ፣ ይህ ቃል እንደ ተናገርከው ነውና፣ የአንተ ቃል ነው እንጂ የሌላ ቃል አይደለም። የአንተ ቃል ስለ መሆኑ እናታችን ቤተ ክርስቲያን የሚታስተምረውን ሁሉ አምናለሁ። እውነተኛ ምስጢር አይደለም ለሚለኝ ነፍሴን ለሞት እሰጥበታለሁ። አምላኬ ሆይ እኔ የማይገባኝ የምድር ስል ስሆን አንተን አምላኬን ልቀበል እንዴት እችላለሁ? መላእክት የሚሰግዱልህ የዓለም ሁሉ ጌታ፣ የሰዎች ሁሉ መሰብሰቢያ አንተ ነህ። በአንተ ፊት ከንቱ ነገር የምመስል ነኝ። አንተ ግን ግሩም አምላክ ነህ። እንዲህ ስትሆን አንተን ልቀበል እንዴት እችላለሁ? መቀበሌ ሲቆይና አንድ ጊዜ እንኳን ዓይንህን መልሰ ልታየኝ በእውነት የማይገባኝ ነኝ። ጌታዬ ሆይ አንተ እስከ ሰማይ እየወረድክ ከእኔ ጋር ልትገናኝ እኔን ደስ ልታሰኘኝ ሥጋ እንደምክል ልትመግበኝ መጣህልኝ። ነገር ግን ምንም አንተ እንዲህ ባለ ቸርነት ብትመጣልኝ እኔ በክፋቴ ብዛት አንተን ልቀበል በእውነት የማይገባኝ እንደሆንኩ አምናለሁ እታመናለሁ። ዳግመኛም እኔ በአንተ ፊት የተዋረድኩ እረብ ጥቅም የሌለኝ ፍጡር ነኝ። እረብ ጥቅም የሌለኝ ፍጡር ብቻ አይደለሁም ሕግህን ያፈረስኩ ታላቅ ኃጢአተኛ ነኝ እንጂ። ጌታዬ አንተ ታውቀኛለህ እና ምኑን ነግርሃለሁ? በአንተ ስንት ጊዜ ሸፈት የሸፈትኩበት ጊዜ ቁጥር የለውም። የነፍሴ ጌታ የነፍሴ ንጉስ አንተ ብቻ ስትሆን በሽፍትነቴ ጊዜ ከነፍሴ አስወጥቻ ይሰድጅሃለሁ። በአንተ ቦታ ስለ አንተ ፈንታ የአንተንና የኔን ጠላቶች ዛሬ አግብቻ አኖሬያለሁ። አግብቻ ያኖርኳቸውም የአንተንና የኔን ጠላቶች ሰይጣንና ኃጢአት ናቸው። አንተ ግን ምረት ልማድህ ነውና እኔ እንደዚህ ያለ ክፋት ሳደርግብህ እየኖር ክፋቴን ሁሉ ሳታስብ በመሐሪነትህ ወደ እኔ ትመለሳለህ። እድሜ ለንሳ ትሰጠኛለህ። ራስህንም ሰጥተህ በነፍሴና በስጋዬ ባለቤት ትሆናለህ። ይህንንም ሁሉ ማድረግህ ለእኔ ፍቅርን ለማብዛት ብቻ ነው እንጂ ከእኔ ትርፍ ነገር አገኛለሁ ብለህ አይደለም። ፍቅርን ለማብዛት ካልሆነ ፍጥረትን ሁሉ በአንተ ፊት ጻድቅ አይደለም የመላእክት ሁሉ ጻድቅነት እንኳ የኔ ብቻ ቢሆን ጻድቅነቴን አስበህ አንተ ወደ እኔ ልትመጣ አይገባኝም ነበር። እኔም አንተን ልቀበል የሚገባኝ አይደለሁም። ጌታዬ ሆይ፣ አንተ የዘላለም ንጹህ እንደሆንክ ሳውቅ አሁን በደካማ ልቤ በወስላታ አንደበቴ ክፋት አንድ ሰዓት እንኳ በማይለየው ልቤ አንተን ልቀበል እንዴት ይችላለሁ? ነገር ግን የማይገባኝ እንደሆን አምናለሁ እታመናለሁ። ሰውን የፈጠርኩ ሆይ በወሰንከው ስርዓት ከፊትህ ቆም ዘንድ አጽናኝ ነፍስን የተከልክ አጥንቶችን ያለመለምክ ጌታዬ ሆይ የስራዬን ክፋትና ኃጢአቴን አታስብብኝ። ያፈርኩ የተዋረድኩ እኔ በፊትህ እፈራለሁ እና ወደ ይቅርታ ተጠራይ ዘንድ ተስፋህን አቆየኝ። አቤቱ ስምህን ለካደ የሰራኸውን አስብ ከካደ በኋላ ከገሃነም አውጥተ ተድላ ደስታ ወደሚደረግባት ወደ ገነት መለስከው። ተስፋውንም ባንተ አልቆረጠም። ችግረኛ የምሆን የኔን የከፉ በደሎችን ሰውር፣ የኃጢአቴንም መጋረጃ ቅደድ። የፊቴንም ጥቁረት በእውነተኛ የፍርድ ቀን መጻሕፍት በፊት በተገለጡ ጊዜ አታሳፍረኝ። አቤቱ በፍጥረት ሁሉ በምትፈርድበት ጊዜ በፊት ያፈርኩ የተጨነኩ አንደበተ ዲዳነኝና ከአንተ ለምን ድማልድ አልደፍርም። ስለዚህ አታሳፍረኝ አቤቱን የደስታ አላሰኘውህምና በፊትህም ጥቂትስ እንኳ በጎ ነገር አላደረኩምና በክፋቴ ብዛት በአይምሮ የማነስ አፈረክሳለች ሸታለች እንጂ በረከሰች አንደ በቴ እናገራለሁ። ያደፈ ፊቴንም ወደ አንተ አቀናለሁ። ይቅር እንድትለኝ ወደ አንተ ዓለምን ማልድ ዘንድ እኔ ፍጥረት ነኝና በምታስፈራ በምታስደነግጥ በግርማ መለኮት በተገለጥ ጊዜ ኃጢአትን ተመልቼ ከፊት ሳልቆ መላይክት አንተን ለማመስገን አንተን ለማድነቅ በወረዱ ጊዜ በገናና ስም ስለአመኑ፣ በመከራ በመገዛት የነበሩ ሰዎች ሁሉ ህዋሳት ይሰበሰቡ ዘንድ በነጋሪት በተጠሩ ጊዜ ፍጥረትን ሁሉ የኃጢአት ሸክም ተሸክሞ በሚያስፈራ ዙፋን ፊት በሚቆምበት ጊዜ የሰራነው ክፉም በጎም ስራችን ይታወቃል፣ ምስጢራችንም ይወጣል፣ መጋረጃችንም ይገለጣል። አቤቱ የኃጢአታችንን ደብዳቤ በመላእክት ፊት ይዘረጋል፣ ስራችን በፍጥረት ሁሉ መካከል ይነበባል። አቤቱ ጌታዬ ሆይ፣ ያቺ ሰዓት ግርማዋ ምን ያህል ይሆን? በሚያስፈራና በሚያስደነግጥ ዙፋነ! ተቀምጠህ በታይህ ጊዜ፣ ክብርህን በፊት በተገለጠ ጊዜ፣ የፈጠርከውን ፍጥረት በቅንነት በእውነት በገዛ ጊዜ፣ የተሰወረውን ሁሉ በታየ ጊዜ፣ ጻድቅም ከሃጥ በሚለዩበት ጊዜ፣ ጌታ ኢየሱስ ክርስቶስ የመከራዋ ግርማ ሊያዋስ ስለምታስጨንቅ ስለዚያ ሰዓት ይቅርታ አንፈልጋለሁ። በፊት በሰራሁት ኃጢያት ከባሪያህ ጋር አትከራከር። በይቅርታ ነው እንጂ ከፍርድ ህመዳን የሚቻለው የለም። አቤቱ ጌታዬ መምህሬ ሆይ ከዚህች ከምታስጨንቅ ፍርድ አድነኝ። የህይወት ያይደለ ፍርድ ከእርሷ ስለመጣበት ሰው ሁሉ የሚጨነቅባት ጌታዬ ሆይ ነፍሴን ከዚያች ሰዓት ታድናት፣ ከገሃነም ፍርድም ታድነኝ ዘንድ በለጋስነት በለጋስነትና በቸርነት በረራሄ ከወዳጅህ ጋር ትቆጥረኝ ዘንድ አሜን ይደረግልኝ ጌታ ኢየሱስ ክርስቶስ ሆይ እለምንሃለሁ ይቅርታህን በላያቸው ካፈሰስክ በመከራቸው ከወደድካቸው ጋር እድል ትሰጠኝ ዘንድ ለእኔስ በፊት ለምቆም ለይቅርታህ የሚስማማ በጎ ስራዬ አይታየኝም በይቅርታህ እታመናለሁ እንጂ በበጎ ስራቸው ላገለገሉና ለሚወዱ ለነገርካቸው ለዘላለም ደስታ በለጋስነት የበቃው ታደርገ ይዘ። ጌታዬ ሆይ የጠቆርኩ የረከስኩ እኔን ይቅር በለኝ። አቤቱ ምሳሌው ወደማይነገር ብርሃን አግባኝ። ያደፈ ፊቴንን በእውነተኛ ንስሐ እሳት በፈላም ባጠበኝ። አሜን በእውነት ይደረግልኝ። የዳዊት መዝሙር መዝሙር 24 አምላኬ ሆይ ነፍሴ ወደ አንተ አነሳለሁ። አቤቱ በአንተ አምኛለሁና ለዘላለሙም አልፈር ጠላቶችም ደስ አይበላቸው። በአንተ ያመነው ሁሉ አያፍሩምና፣ ዘወትር የሚበድሉ ግን ይፈሩ። አቤቱ መንገድ ግን አመልክተኝ፣ ፍለጋህንም አስተምረኝ። በቸርነት ምራኝ አንተ ኃይሌ ነህ መድኃኒቴም ነህና ዘንልኝ። ዘወትር ማንተን ተስፋ አደርጋለሁ። አቤቱ ይቅርታህን አስብ፣ ቸርነትህም ለዘላለሙ ነውና በልጅነቴ ጊዜ የነበረ ኃጢአቴን አታስብብኝ። አቤቱ ስለ ቸርነትህ እንደ ይቅርታ ብዛት ይቅርበለኝ እንጂ እግዚአብሔር ቸር ነው ቅንም ነው እና ስለዚህ የሚስቱትን መንገድ ይመራቸዋል። ለቅኖችን ፍርድን ያስተምራቸዋል። ኪዳኑንም ምስክሩን ለሚጠብቁ የእግዚአብሔር መንገድ ይቅርታና እውነት ነው። አቤቱ ኃጢአቴ ብዙ ነውና ስለ ስምህ ይቅርበለኝ እግዚአብሔርን የሚፈራ ሰው ማን ነው? እርሱም የመረጠውን መንገድ ይመራዋል ነፍሱም በመልካም ቦታ ታድራለች፣ ዘሮቹም ምድርን ይወርሳሉ። እግዚአብሔርን ለሚፈሩ ኃይላቸው ነው፣ ለሚጠሩትም እግዚአብሔር ምስክራቸው ነው። ህግኑም ያስተምራቸዋል። ዓይኖቼም ዘወትር ወደ እግዚአብሔር ናቸው፣ እርሱ እግሮቼን ከወጥመድ ያወጣቸዋል። ወደ እኔ ተመልክተ ይቅር በለኝ ብቸኛ ነኝ ችግረኛ ምነኝና የልቤ ሐዘኑ ብዙ ነውና ከመከራዬ አድነኝ። መከራዬና ድካሜን እይ፣ ኃጢአቴንም ሁሉ ይቅርበለኝ ጠላቶቼም እንዳይበዙ እይ፣ በግፍ ይጠሉኛል። ነፍሴን ጠብቀህ አድነኝ፣ በአንተ አምኛለሁ ያለውና አልፈር። ፍጹምነትንና ቅንነት ይጠብቁኝ፣ አቤቱ አንተን ተስፋ አድርጌ ያለሁና። እግዚአብሔር እስራኤልን ከመከራ ሁሉ ያድነዋል። ወስባት ለእግዚአብሔር